ሰላም ጤና ይስጥልኝ፣ ውድ የቻናል ቤተሰብ ተከታዮች። ዛሬ ደግሞ በአዲስ በርካታ ወንድሞቻችን ገብቷል። እሱም በተመለከተ እጀላችሁ ቀርብ ያለው ካፒቴን ማስረሻ ሰጤን በተመለከተ እጀላችሁ ቀርብ ያለው እስከ ፕሮግራሙ ፍጻሜ ከኔ ጋር የትም እንዳትሄዱ እንዲሁም የዘመነ ካሴ ልጅ ስለ ሮቤል ማነሳላቸው ጉዳይ ይኖራል። ከዛ በፊት ግን አንድ ነገር ላስታውሳችሁ፣ ጥንቃቄ በተለይ ለሹፌሮች በሚል መልእክት ማስተላለፍ እፈልጋለሁ። ከወላይታ ወደ ጊሻ ሰፈር ወጥቶ ሲጓዝ የነበረ ከጊሻ ሰፈር ወደ ሀዋሳ ሲጓዝ የነበረ አንድ መኪና ከፍተኛ አደጋ በመድረሱ ያንድ ወጣት እስካሁን ድረስ አድራሻው ማግኘት እንዳልተቻለ ነው መረጃ የሚያመለክተው። ሆስፒታል ገብቶ እስካሁን ድረስ እየተረዳ ይገኛል። ነገር ግን ማናገርም ወይም ደግሞ የቤተሰቡን አድራሻ ማግኘት አልተቻለም ነው የተባለው። እንዲሁም ደግሞ ከሀዋሳ ወደ አዲስ አበባ የሚጓዝ አንድ አይሩፍ ከከባድ ጭነት መኪና ጋር የድንጋይ ከሰል ጭኖ ከሚጓዝ የከባድ ጭነት መኪና ጋር በመላተሙ የአምስት ሰዎች ሂደት ወዲያውኑ አልፏን የተባለ ጥንቃቄ እናድርግ። በጣም በርካታ የመኪና የትራፊክ አደጋ እየተከሰተ ነው የሚገኘው። በዚህ ሰዓት እየተዘዋወረ እያዩት ነበረ ትናንት ማ ትናንት በስቲያም። ስለዚህ ጥንቃቄ ብናድርግ፣ በተለይ ከስራ ቅድሚያ ከመስጠት ይልቅ ለሰው ህይወት ቅድሚያ ብንሰጥ የሚለውን ብን እዘነ ሁላችን ጥንቃቄ፣ ለዚህ ደግሞ ሁላችን የበኩላችን ኃላፊነት ብንወጣ ማለት እፈልጋለሁ። ወደ ቅዳሜው አጀንዳችንና ወደ ዋናው ወደ ዕለታዊ ወደሆነው ሀሳብ ስንራመድ በደቡብ ወሎ ዞን ነው ዛሬ የምናልፈው። ዋና የፋኖ መሪ የነበረውን አረቡ ይመርን ጨምሮ በርካታ ታጣቂ ወንድሞች መንግስት ጥሪ ያደረግላቸውን ተቀብለው በሰላማዊ መንገድ ገብተዋን ደማቅ ማቀባበል ተደርጎላቸውን በደቡብ ወሎ ዞን ነው አልበኩር ወረዳ ተብሎ የሚታወቅ አልብኩ ወረዳ አልብኩ ወረዳ ደቡብ ወሎ ዞን አልብኩ ወረዳ ነው ተብሎ የሚታወቀው ው ለእኔ አዲስ ስለሆነ ስሙ። በዚህ ዋና የፋኖ መሪ የነበረው አረቡ ይመርን ጨምሮ በርካታ ታጣቂዎችን ዞ እስከነ ጓዶቹ መንግስት ጥሪ ያደረገልትን ተቀብለው ወደ ሰላማዊ መንገድ ገብተዋል። ሌላኛው ደግሞ በጣም የሚገርመውና እጅግ እጅግ በጣም ከሚደስ ከሚለው በሰሜን ሸዋ ዞን የሚገኙ መንዝ ጌራ ምድር ወረዳ ተብሎ በሚታወቀው በርካታ የፋኖ ታጣቂዎች በሰላማዊ መንገድ ገብተዋል። እነዚ ታጣቂ ወንድሞች የደሳ ላይ አባልነት የነበሩ እንደነበሩ ነው መግለጫ የሰጡት። በተለይ የሸዋ ፋኖ መሪ ደሳላይን ሲያሽባዋ ተብሎ የሚታወቀው የሱ በአባልነት አብሮ እንደነበሩ ነው። እስከ ነው ምትጥቃቸ መንግስት ጥሪ ያደርግላቸው ተቀብለው በሰላማዊ መንገድ ገብተዋል። ቴንክ ዩ ማመስገን እንፈልጋለን። ኢትዮጵያም ለሞ ባይዞ እጅ ለእጅ ተያይዘን እንዲህ በሰከነ አስተሳሰብ በሰላማዊ መንገድ መንግስት ጋር ተናበን በመስራት ነው እና በተለይ በዛሬው እለት በተደረገ በደቡብ ወሎ ና በሰሜን ሸዋ እጅግ እናመሰግናለን። ከዚህ በፊት ግን ጸዳሉ ደሴ ጎንደር ነው በርካታ ታጣቂዎችን ዙ የገባው ሌላኛው ዋና የፋኖ መሪ ደግሞ የሚባለው አድማሱ ሀይሌ እሱም በጎንደር ነው። እንዲሁም ተከታዮቹን ጓዶችን ዞን የገባው በትናንት ሁለት ደግሞ አስታውሻቸው ተሾመ አበበው ደግሞ እንዲሁም ደቡብ ጎንደር ነው። እነዚህ ሶስት ዋና የፋኖ መሪዎች በስር የሚመሯቸውን ይዘው በሰላማዊ መንገድ ነው የገቡት። ከትናንት በስቲያ ትናንትና፣ አዛ በስቲያም የገቡት እነዚህ በርካታ ታጣቂዎች ጸዳዱ ደሴ፣ አድማሱ ኃይሌ እና ተሾመ አበበው፣ እነዚህ ሶስት መሪዎች ዋና የፋኖ መሪዎች ነው። በዛሬ ሁለት ደግሞ በደቡብ ወሎ ዞን የፋኖ ዋና መሪ የነበረው አረቡ ይመር ነው ባይዘው ያነግልንግራቸው በርካታ ታጣቂዎች እየገቡ ነው የሚገኙት። በስር እንደዚህ በሚዲያ የማይታወቁ በርካታ ታጣቂዎች እየገቡ ነው የሚገኙት። እነዚህ ወደፊት የመጡ ስለሚታወቁ ነው መንግስት ጥሪ ያደርግላቸው እየተቀበሉ በሰላም እየገቡ ነው የሚገኙት ሌሎች ደግሞ እንዲሁ በቃ ብዙ በሚዲያ የማይታወቅ ደግሞ ትጥቃቸውን እየጣሉ ወደ ልማት የገቡ በርካታ ታጣዮች አሉ። እኔም አውቃቸው እርግጠኛ ሆኜ የምነግራችሁ እና እጅግ የሚበረታታ ነው መንግስት ጥሪ ያደረገላቸውን ተቀብሎ መግባታቸው ለሀገርም ለክልልም እጅግ አስፈላጊ ነው። ሌላኛው የዘመነ ካሴ ልጅ ሮቤል ወደ ምሬ ወዳጀ ነገ እንደሄደ ነው የተሰማው፣ ደግሞ የታየውም በተለይ የዘመነ ካሴ ልጅ ሮቤል በጎጃም ምድር በመራዊ ልዩ ቦታው ደግሞ በአቸማይ ቀበሌ ሲንቀሳቀስ እንደነበር ይታወቃል። ነገር ግን አሁን መውጫ መግቢያ ያሳጣው መፈናፈኛ ሲያጣ ጎጃም ምድር ለቆ እንግዲህ ወደ ወሎ እንደሄደ ነው የሚያሳየው በፎቶም በማስረጃም የተገኘ ማለት ነው። ሌላኛው ካፒቴ ማስረሻ ሰጤ ወይም ደግሞ መቶ አለቃ ማስረሻ ሰጤ እጅግ የሚታወቅ ነው። በመንግስትም ሲሰራ ነበረ። አሁን ደሞ በፋኑነትም እየሰራ የሚገኝ ነው። በጎጃም ምድር ተወልዶ ያደገ ነው። አሁን ግን መንግስት ጋር እንግዲህ ገባ ሰጣ ገባ እየተባለ እንግዲህ ፋኖች እያዘዋወሩት ይገኛሉ። እጅግ የልብ ትርታቸው ጨምሯል ማለት ነው። ይህ ሰው እንደሚመጣ መቶ ፐርሰንት እምነቴ ነው። ምክንያቱም ከውስጥ ያለው መረጆች እንደሚጠቁም ከሆነ እንደሚመጣ ነው። ስለዚህ እሱንም እንግዲህ ለመቀበል እጃችን ዘርግተን ዌልካም እያለ ነው የሚገኘው። ስለዚህ አዲስ ነገር ሲኖር በሱ በተመለከተ እዝንላችሁ በአዲስ ቪዲዮ እንመለሳለን ማለት ነው። ኢትዮጵያ በይዞም ተለሞ እንዲህ ተያይዘን ስንሰራ እና በሰላማዊ መንገድ አብረን ክልል ሀገራችንም ክልላችንም ስናስጠብቅ ነው። በጣም ደስ የሚል ነው። በጣም ደስ የሚል ነው። ሰሞኑን የተጀመረው መንግስት ክፍት ያደረገላቸው ሰላማዊ እንቅስቃሴ በእጅጉ የሚበረታታ ነው። ስለዚህ በዚች ሶስት አራት ቀን ውስጥ ዋና የፋኖ መሪ የሚባሉት ጸዳሉ ደሴ፣ አድማሱ ኃይሌ፣ ተሾም አበበው እና በዛሬው እለት ደግሞ ዋና የፋኖ መሪ የተባለው አረቡ ይመር በሶስቱ ግዛት ነው የገቡት በጎንደር በሸዋ በወሎ ያሉ ታጣቁ ዋና የፋኖ መሪዎች እስከነ ተከታዮቻቸው ነው የገቡት፣ እስከነ ተከታዮቻቸው። እነዚህ ዋና የፋኖ መሪዎች ናቸው። አረቡ ይመር የወሎ ነው፣ በወሎ ላይ ሲንቀሳቀስ የነበረ በስሩ በርካታ ያሉ ታጣቂዎችን እዞ መንግስት ጥሪ ያደረገለትን ተቀብለው እንግዲህ በሰላማዊ መንገድ ገብተዋል። ሲገቡ ደመቀ አቀባበል ተደረገው። ኢትዮጵያ እጆቿን ክፍት አድርጋ ነው በሰላም ዘርግታ የተቀበለቻቸው። ቀሪ ወንድሞቻችንም እንድትመጡ ኢትዮጵያ እጇን ዘርግታ ትቀበለቻችኋለች። ስለዚህ ይሄ ነው የሚያስፈልገው። ለሀገራችን በጣም ደስ የሚልም የሚበረታታ ጉዳይ ነው። ቀጣይ እንግዲህ እነ ካፒቴን ማስረሻ ሰጤን እንደሚመጡም ደግሞ በተስፋ እንጠብቃለን። የመንግስትን ጥሪ ይቀበላሉ። ሌሎችም ደግሞ እንዲሁ እንጠብቃለን፣ ተስፋ እናደርጋለን። ምክንያቱም ህዋት የመጨረሻ ሂዶዶ ያለቀው በንግግር በድርድር ነው። በሰላማዊ መንገድ ያለቀው እና በሰላማዊ መንገድ ሀገራችን ብናለማ ተዝቆ የማያልቅ የተፈጥሮ ሲሳይ ፈጣሪ የሰጠን ሀብት አለ። ይህም ብንጠቀምበት ኢትዮጵያ አሁን ከምትገኝበት ደረጃ አትገኝም። ምክንያቱም የተፈጥሮ ሀብቱ ራሱ ይመሰክራል፣ እኛ ስላወራን ሳይሆን ተፈጥሮ የሰጣ ጸጋ ራሱ ይመሰክራል እና የሚያስፈልገን በሰላም መንገድ አብረን ተስማምተን እጅ ለእጅ ተያይዘን ሀገራችን ስናለማ ነው እንጂ አዛ የተረፈው ትርፍ ነው። አዛ የተረፈው ትርፍና ሀገርን የማይጠቅም ጉዳይ ነው። ስለዚህ በሰላም ሀገራችን የሚጠቅመን እጅ ለጅ ተያይዘን ወደ ልማት እና ወደ ልማት እና ቀጣይ ደግሞ በነካፒቴን ማስረሻ ሰጤ አዲስ መረጃ ሲኖር እየላችሁ እመጣለሁ። አዲስ ሆነ ሰብስክራይብ በማለት ጠብቁኝ። ቻው